የዞርን እየገዛን ነው እንግዲህ፣ ቦርሳ ይቀረናል። አሁን እዚህኛው ነው ቦርሳ ያየሁት። አሪፍ ቦርሳ እንገዛዋለን ሄደን ተደረደረበት። እንግዲህ ይሄ ነው እኔ ያየሁት ቦርሳ። ይሄ ነው እንደምትይው። የት ቁጭ እንዳደረኳት ነው አይቻት ነው የሄድኩት መጀመሪያ። አሪፍ ይመስላል። ይሄ ነው ልገዛላት ያሰብኩት። እንግዲህ ተወዷለች ብዬ አስባል ነው

ውዴት ተከታታዮቻችን፣ እንዴት ናችሁ? እንግዲህ ሳምሪ ልደቷ ነው። ሃፒ በርዝዴ ያላችሁ ባበታን፣ ባመት ደና ናችሁ ወይ? ሁሉ ሰላም ኢትዮጵያ፣ ያላችሁ ካገሩ ከኢትዮጵያ ሙጭ ያላችሁ፣ በጀርመንም በአውሮፓ በአሜሪካ በመላው ያላችሁ እንዴት ናችሁ? ደናናችሁ ወይ? ምን እየሰራችሁ ነው እ ሳምሪና ፒበርዴ በት ልደቷ ነው ዛሬ።

ኦኬ እንደምታዩት እላይ ተራራ ላይ ወተናል። አንድ ፓርክ ማረጊያ ሰባተኛ ፎቅ ላይ እላይ ነን የምንገኝ እና ዝም ብለን የተገኘ ነው። ሳምሪና የብያት ከቤት ወታ ጧት ወጥቼ ቅድም ገዛ ዝች የነበረ ስጦታ አታውቂም ነበር አንቺ። እነሱ ግን ያውቃሉ። ያ እነሱ ያውቃሉ፣ አንቺ አታውቂም። ስለዚህ ሶ አዳም ተኝቷል። አሁን እኔና ወረጅ ልልና እስኪ ስጦታለን ከኋላ ከፍተሽ ይልኝ ይከፈት ይከፈት Oh

ሚስቴ ለሁለት ልጅ እናት የአዳምና የፊሎ እናት ለሆነች ያደረግኳት ለእሷም ይሆን ስጦታ ነው። እንግዲህ ከፍታ ታይልናለች። ሀፒ በርስደይ ተብለሻል። ለማንኛው

ይከረ ተወደዋለች። እስቲ ታሳየን። ትምህርት ቤት ስለሚያስቸግሯት እያወለቀሽ ማለት ትችላለች ማለት ነው ማማ። ይህንንም ለምን አወለቅ ታርገው በልስቲ ታርገው እና ነው አንቺ ማለሽ ያንቺ ደሞ ቤት አለ። ታረግ ያለሽ ይሄ የማማ በርዝዴ ነው። የማማ በርዝዴ ጊፍት ነው። ያንቺ ደሞ በርዝዴ ጊፍት ሲትሽል። ሰርፕራይዝ ይሄ የማማ ሰርፕራይዝ ነው። የማማን አረጋለሁ አይባልማ። ይሄ የማማ በርዝዴ ጊፍት ነው።

እ ቦርሳውን ፒንክ እንደውም ፒንክ ላትወድ ትችላለች ብዬ ነበረ። ኦሬንጅ ነው የምትወጂው አንቺ። እንዴት አያችሁት? እናንተስ?

ቁርስ እስከ ዛሬ ብዙ መገስ ነው። ሳምሪ ቦርሳ አትወድም፣ እውነት ለመናገር ግን አትወድም። ግን ከዛ ለምን አትቀይርም? ስለ ግዛልኝ ትለኛለች። ኦኬ፣ ኦኬ አጋችሁ። ግዛልኝ፣ ሁሌ ግዛልኝ። ይሄ ትልቅ ቦርሳ ነው። ከዚህ በፊት ስገዛኝ የነበረ ትልቅ ቦርሳ። ከዚህ በፊት ቫለንታይንም ገዝቼላት ነበር። እንዴት አፈር ከድሜ እንዳበላች በቃ መሬት ላይ

ስንት አመትሽ ነው? ዛሬ ሌሊት ሀያ ስድስት ይሆናታል። ፊሎን አድርሳለች፣ አዳምን አድርሳለች። ሀያ ስድስት አመት ላይ ምን ለማድረግ አስበሻል?

አሀ ሄደን ብቻ ነው አሪፍ ምርጫ። ቀጫጫ ስለሆነች እንትኗ አሪፍ ነው። ምርጫዎቼ ወይስ ከምርጫ ውጭ ነው? በጣም ነው የወደድኩት። በእናትህ ግን አንዳንዴ የወደድኩት ነገር ችሎ እንትን ይላሉ። የእዚሁን ጊዜ ቶሎ እንዳይበጠስ ፈራሁ። እንዳይበጠስ ቀጫጫ ስለሆነ። ከወፍራሙ ይሄ ነው የሚያምረው። ይሄማ እኔም በጣም ነው የምወደው። ቀጫጫ ነው የሚያምረው ግን፣ እንዳይበጠስ ነው የምልህ ቀጫጫ ስለሆነ አይበጠስም። ም ሰርፕራይዝ የመሰለበት ለማንኛውም እንቀሳቀስ። አንደኛውን ቦርሳ የሚያስቸያለሽ አንደኛውን ቦርሳ የሚያስቸያለሽ እኔ ደግሞ ታኮል ገዛ ነበር

ያኛው ያኛው በጣም ፍላስ ስላልሆነ በቃ አንቺ በጣም ፍላስ ስለማትው እንጂ ያ። ቴንክ ዩ

ረስቶታል ልደቴን ብለሽ አስበሽ ነበር ወይስ ይገዛል? ምንም ይገዛል ዝም ብለን እናልፋለን? ወይ ኬክ ነገር? የ።

ተለቀብሽ ትልቅ አደረገው። እንትኔ ግሬ ነው የሆነ ቦታ ይዘኛል። አዲስ ጫማ ነው እኮ አዲስ ጫማ አጥበቃሽ ነው እንደዚህ አይነት ጫማ፣ እስከ ስለምጁ ነው እስከ ስለምጁ ነው ስኪት በቃ ሶስተኛ ልጅ ፈለግሽ? ማን በቃ በቃ አዲስ እኮ ነው ገና